ሰላም ጤና ይስጥልኝ፣ ውድና የተከበራችሁ የኔ ቤተሰቦች እንደምናላችሁ፣ እግዚአብሔር ይመስገን ከኔ ጋ ሁሉ ሰላም ነው። ዛሬ ደስ በሚል ምስራች በቅ ብለናል። በጣም ብዙ ጊዜ ስንጠብቀ የነበረ መቼ ነው የሚሄዱት መቼ ነው ሰርጋቸው ስንል፣ ዛሬ ግን ባይ ባይ እያሉ ኤርፖርት ላይ እንግዲህ እየተላቀሱ ሲሰናበቱ ያየ ናቸው። እንደምናውቃቸው እንግዲህ ሌላ የተለየ አዲስ ነገር የለም እናብርሽ እነሩታ ናቸው። እንዲሁም ደግሞ ጽጌም አለች። በጣም ደብሯቸዋል እና አቤል እንደምታዋቸው እንዲሁም ደግሞ እነ ይስሐቅ አንገቱን ደፍቷል። አቤል ማጅራቱን ይዟል ማለት ነው። እና ዳኒ ደግሞ በዚህ አጋጣሚ ጽጌ ና ቲጅም እያለ ሲከራከር ነበረ። ግን ያው ምንም ማድረግ አይቻልም። ጽጌ ሄዳለች። ጽጌ በጣም ብዙ ፈተናዎች ደርሰውባት ነበር። እነ ቤዛ ምክንያቱም ፓስፖርቷን እያያዙባት ነበረ፣ ጠፋ እያሏት ነበር። ብዙ ፕራንክ ሲያሰቃዩት ነበር። ለጽጌ ዱባይ አዲስ አይደለም። በነገራችን ላይ ግን የእናብርሽ ጉዳይ በጣም ነው የገረመኝ። ብዙ ሰርፕራይዞች አሏቸው እዛ ተዘጋጅተው እየጠበቋቸው እንደሆነ ሰምተናል። ለማንኛውም ዱባዮች መምጣት የቆጨኝ አይገርማችሁም? ይህን ይዛውኝ ቢሆን አቀባበሉ ምናምን ሲደረግ ያው ለወሬም ቢሆን እንደው እዛው መሆናችን ጥሩ ነበር ትላላችሁ? ውድ ቤተሰቦች ለማንኛውም ጠፍቼ መጥቻለሁ። በተቻላችሁ መጠን ሰብስክራይብ እያደረጋችሁ እንዲሁም ደግሞ ላይክ፣ ሼር ብታደርጉም ደስ ይለኛል። ትንሽ ትንሽ የሆነ ነገር ገጥሞት ነበር። ለማንኛውም ግን ተርፏል ማለት ነው ቻናሌ። ስለዚህ ሁላችሁም ሼር ብታደርጉልኝ በጣም ደስ ይለኛል ማለት ነው። ለኔ እንድበረታ የተለያዩ ነገሮችን እንድሰራ ያደርገኛል ማለት ነው። እኔም ደግሞ ያሰብኩበት ነው። አዳዲስ ነገሮች የላቸው መጣለው አዳዲስ ነገሮችም ይኖራሉ ማለት ነው። ስለዚህ ዛሬ ከነሩታ ከናብሽ ጋር ከነጽጌ እንዲሁም ደግሞ ከጓደኞቻቸው ጋር አብረን እንቆያለን ማለት ነው። አብራችሁን እስከ ቪዲዮ መጨረሻ ድረስ ትከታተሉ ዘንድ ጋብዛችኋለሁ። እንግዲህ በስክሪኑ ላይ እንደምትመለከቱት አዲስ አበባ የት አካባቢ እንደሆነ ኮሜንት ላይ እጻፉልኝ የምታውቁትን ሰፈር። በጣም ብዙ ሰፈሮች አሉ በዚህ ጋ ያው ያያችሁ እስክሪን ላይ እንዳትደበሩ ብዬን ይህን ቪዲዮ ያስገባውላችሁ ማለት ነው፣ ውድ ቤተሰቦች። ለማንኛውም ዛሬ በመጀመሪያ ደረጃ እንግዲህ ብሩኪ ሀ ብሎ ጀምሮት ነበር ከዩቱበሮች ወደ ዱባይ ጉዞን። ከዛ በመቀጠል ደግሞ ሀይሚን ይዞ በጣም ብዙ ወቀሳ ሲደርስበት ሀይሚን ይዞ እንግዲህ ወደ ዱባይ ድጋሜ ተመልሶ ሄዶ ነበር። ከዛም ቆንጆ ጊዜ አሳልፎ መጥተዋል ያለውን ኢንፎርሜሽን ደግሞ እንግዲህ ከነ ብሩኬ አግኝተዋል ማለት ነው። ስለዚህ ያንን ኢንፎርሜሽን ተቀብለው እነ አብርሽ ደግሞ ጉዟቸውን አይቅንተዋል ማለት ነው። ጽጌን እንድትሄድ እየተደረገበት አንደኛው ትልቁ ነገር፣ አንደኛ ነገር ለነሩታም ያው የቅርብ ጓደኛ ሆናለች በአሁን ሰዓት። እንዲሁም ደግሞ የመስክ ፎቶ እዛ ነው የሚያደርጉት። ታውቃላችሁ፣ ለአንደኛው ሰርግ እዛ ነው የሚደረገው ሁለተኛው ሰርግ ደግሞ እንግዲህ በፋሲካ ከተፈታ በኋላ ኢትዮጵያ ላይ በቤተሰብ ሲሉ ሰምታችኋላለን። ስለዚህ ለማየት ሁላችንም ጓጉተናል። ዱባይ ያላችሁ ደግሞ አጃቢዎቻቸው፣ እንዲሁም ደግሞ አድናቂዎቻቸው እንዴት እንደሚቀበሏቸው ለማየት ሁላችንም ጓጉተናል። ቪዲዮውን እርግጠኛ ነኝ መቼስ የሶሻል ሚዲያ እያለ ምንም የሚደበቅ ነገር የለም። ሌላው ኤርፖርት ላይ ያዩት አንዳንድ ነገሮች አሉ ማለት እኛ በጣም ብዙ ኢትዮጵያውያን ወደ አሜሪካም ሆነ ወደ ተለያዩ ሀገር ለረጅም አመታት ይሄዳሉ እና እነዚህ ደግሞ ለዚህ ለወራቶች ሊሆን ይችላል ወይ ለቀናት ሊሆን ይችላል አይታወቅም። እና ሲለያዩ ሲሳሳሙ፣ ሲለቃቀሱ፣ ሲደባበሩ አይቼ ገርሞኝ ነው። እናንተ ምን አለባችሁ እያልኩኝ ማለት ነው። ምክንያቱም ስንት ቤተሰብ በተለይ ውጭ ላይ ያላችሁ የተነፋፈቃችሁ አላችሁ፣ በጣም በጣም ብዙ ብዙ ነገር። እና እነዚህ ደግሞ ለትንሽ ቀን ሲላቀሱ የምን ማካበድ ነው የሚል የማይጠፋም እኮ አንቺስ ብለሻለሁ እንዳትልኝ፣ እኔም ብያለሁ። ለማንኛውም ግን ደስ ብሎኛል እነ ሩታ ዱባይ በመሄዳቸው። ሁልጊዜ ጥያቄ ነበረ የሚበዛባቸውና ውሸታሞች ናቸው ምናምን እንል ነበር። አባይ ቲቪ ላይ ቀርቦ ነበረ ሰርጋችንን ዱባይ ነው የምናደርገው ሲል ነበር አብርሽና። በዚያው አጋጣሚ ያው በጣም በርካታ ሰው ጠርቶ ነበር በካናዳም ያላችሁ በአውሮፓ በአሜሪካም ያላችሁ በተለያየ በአረብ ሀገርም ያላችሁ እንግዲህ ሁላችሁም ተጠርታችኋል ብሎናል። የእናንተ ጥሪ እንግዲህ እኛም በሀገር ውስጥ ያለ ነው የሚደርሰን በቪዲዮችሁ ነው። ስለዚህ ቪዲዮችን ይዘን እኛም እንግዲህ እንኳን ደስ ያላችሁ እያን ለመቀጠል ተዘጋጅተናል ማለት ነው። እንግዲህ ሩታ አምሮባት አልፏ ብላለች። ጽጌ እንደምታውቋት እብድብድ ያጫውታት ነበር። እንዲሁም ደግሞ ሩታ እና አብርሽን ለማጣላት ደፋ ቀና ስትል የነበረችው በአሁን ሰዓት ግን ደግሞ ሰላም ፈጥራ ጠብ እርግፍ የምትለው በፍቅራቸው ሜሮን አለች፣ ሜሮን መሰለኝ ስሟ ባላቅ፣ ይቅርታ አድርጉልኝ። ለማንኛውም እንግዲህ ስብስብ ብለው ዱባያቸው ገብተዋል። በጣም በርካታ ዩቱቤሮች ናቸው፣ የብታጅ ላይ ዩቱቤሮች ዱባይ ለመሄድ ፕላን ያላቸው እና እንግዲህ በቀጣይ ደግሞ ማንሄድ ይሆን የነ ሩታስ የና አብርሽስ ፕሮግራማቸው እንዴት ይሆን የሚለው ነገር ለማየት ጓጉቻ አለኝ። ይህ በበኩሌ የሚሞላቸው የሆነ የሚሞላቸው እና እንዲሁም ደግሞ ነገሮቻቸው በመሳካታቸው በጣም ደስ ብሎኛል፣ የምር ማለት ነው። ስለዚህ ቤተሰብ እንኳን እንኳን እንኳን ሄዳችሁ ልበላቸው ወይስ በሰላም ግቡ ነው እንጂ የሚባለው? በሰላም ግቡ ብያለሁ። እዛም ያላችሁ ደግሞ የኔ ፋንታ የኔ ጓደኞች አላችሁ እና የኔን ፋንታ ሁሉ ሞቅ ደመቅ ብላችሁ እንድትቀበሏቸው። ወዳጅ እንዳለ ሁሉ ጠላት እንደማይጠፋም ያው መርሳት የለባችሁም ብያ አስባለሁ። እንግዲህ ሰርጉን ለማየት እንጠብቃለን። የዱባይ መዝናኛ ቦታዎች ቆንጆ ቆንጆ ቦታዎች አሉ። እነዚያ ቦታዎች ላይ እንግዲህ የመስከፈቷቸውን እንደለቀለ ያደረጉልን ተዘጋጅተውልናል። ግን ወቅቱ የሚገርማችሁ ነገር ሙቀት የጀመረበት ወቅት ነው። ሊሆናቸው ሊሆናቸውም ላይሆናቸውም ሊመቻቸውም ላይመቻቸውም ይችላል በሚለው እንግዲህ ሙቀቱን ጠጋ ጠጋ እያለ ስለሆነ ማለት ነው እና በሰላም ግቡ በሰላም እንሉልን፣ እንላለን። በጣም ደስ ይላል። እንኳን ደስ ያላችሁ ለማለት ነው። ለምን አትሎኝም? ዱባይ ለመሄድ በጣም ረጅም ጊዜ ጉጉት ስለነበራቸው ለዛ ነው እንጂ ሌላ ነገር ምንም። እዛ የደወጀ ነው ትርፍ። እንደውም ከዱባይ የሚያስንቅ በጣም ቆንጆ ቆንጆ የሆነ መናፈሻ ኢትዮጵያ ላይ አለ፣ አዲስ አበባ ላይ። አዎ አለ፣ መዝናናት ይቻላል። ያው እንግዲህ እነሱ ፍላጎታቸው መርጫቸው ስለሆነ ነው። በዚህ አጋጣሚ እንግዲህ ዳኒ ደብሮት ደብሮት አይቻለሁ። ዳኒ መሄድ ነበረበት። ዳኒ ሻ ለና አብርሽ ታቀላቸው ሰርፕራይዝ አድርጓቸዋል። ሙሉ ትኬታቸውን ቆርጦላቸዋል። ጽጌ ደግሞ በገስታ ነበር። ለማንኛውም እንግዲህ ዛሬ ደግሞ ጨራሽ በአካል ሰብሰብ ብለው ሲሸኛኙ አይተናል። መጨረሻው ምን ይሆናል እኔም ከእናንተ ጎር በኩል ለማየት ነው የምፈልገው። እንግዲህ ዱባይ ላይ ያሉ ልጆች እንኳን ደህና መጣችሁ። ዛሬ ላይቭ ላይ በቲክቶክ እርግጠኛ ነኝ ይጠብቃሉ ብዬ አምናለሁ ምክንያቱም በጣም በጣም ሲያደንቋቸው ነበር መዋጮ ሲያደርጉላቸው ምናምን። ስለዚህ መሄዳቸውን ደግሞ ወደዛ ሲመጡላቸው ሞር ደስ ይላቸዋል ብዬ አስባለኝ። የተሳሳትኩ አይመስለኝም። ምን አካበዳችሁ ስለነሱ ምናምን የሚሉም አሉ። እንግዲህ እኛ ምንም ማድረግ አንችልም። ያው ስለምንወዳቸው ብለን ሰርተናል። በመጨረሻም ደግሞ ሀሳባቸው ስለተሳካላቸው ደስ ብሎናል። በአጭር ጊዜ ውስጥ እንደዚህ ይዳረሳሉ ወይ እንዴት ነው ያለው ነገር ፕሮሰስ ምናምን ትላላቸው የእነሱ ያው ቪዚት ቪዚት ቪዛ ስለሆነ ሁሉም ነገር በአጭር ጊዜ ይሆናል። ያው ገንዘብ ይጠይቃል። ፓስፖርት ለማውጣት በቶሎ ሀያ ምናምን ምናምን ሺ ብራችሁን ጠብ እያደረጋችሁ ማውጣት ትችላላችሁ። በቀጣይ እኛም ደግሞ እንመጣ ይሆናል፣ ማን ያውቃል። ለማንኛውም የዛሬ ቪዲዮ የነአብርሽና የነ ሩታ እንዲሁም የነ ጽጌ ዱባይ መግባትን በተመለከተ ነበር። ተወድታላችሁ ተስፋ አደርጋለሁ። ሀሳብ አስተያየት ካላችሁ ኮሜንት ላይ መጽፋችሁን እንዳትረሱ። ቪዲዮን ከወደዳችሁት ላይክ ያደረጋችሁ እንዲሁም ሼር እያደረጋችሁ ከጎን የሆናችሁ እንድታበረታቱ ስል ከወዲሁ እኔም በትህትና መልእክቴን አሳልፋለሁ። በሌላ ቪዲዮ እስከምንገናኝ ከምንገናኝ ድረስ በያላችሁበት ሰላማችሁ ይብዛለን።